እንደምትወደው ያስታውቃል። አፏ ይረበተበታል። አንዳንድ ጊዜ ተጣልተው እንኳን እንደዚህ በስስት የምታየው ሰዓት አለ። እያፈረች በሙሉ አይኗ ለማየት ምናምን ነገር በናት እሱ ብቻ ተፈላጊ ያደረግችኝ። ኝኝኝኝኝ እሱ ራሱ ማለት ከንፈሩን አስር የሚበላ አላየሽም? ግን እሱ ብዙ ሰው ሲሞ ነው የመጣው። ትክክል ነሽ፣ እንጂ አንቺ ውዴ ማለት ነው። እኔ እኮ እሷ እሷ ተፈላጊ አደለችም እያልኩ አይደለም፣ እሱ ያለውን እውነት እኮ ነው እያወራለትኝ፣ ፋክቱን ማለት ነው እንጂ እኮ እሷ ተፈላጊ አደለችም እያልኩ አይደለም። ነገር ግን እሷም ተፈላጊ ነች፣ እሱ ብቻ አደለም ግን እንደዛ ነገር ለማለት ያክል ነው እና ዝም ብለሽ አትናት አናቴ ላይ አትውጭ አሉ። እነዚህ ዝንበይ ዝንብ ይግባልሽ። ዊዘር ማለት ነው። ገደል ግቢ። ማንን ነው? እኔ ነው እኔም እኛ ዩቲዩብ ላይ ስለተሰራው ቪዲዮ ነው እያብራራን ያለነ ነው እንጂ ሌላ ነገር አይደለም። ስለ ትናንቱ ፊሊንግ፣ ስለ ሀይሌ ፊሊንግ ነው። ነው ሜሪ ያውቃል። ሜሪ ኮመንት ላይ ነው ውዴ። ሜሪን አይደለም። ሜሪ እዚህ ናት እኮ ሂጅበት። ቃል እየ ጥሩ ሁኔታ ላይ ነሽ፣ ግን በጣም ብዙ እያበዘሽ ነው። እሺ አውሩ። ጨርሻለሁ። አውር፣ በግዚብር አታሽቃ

ምንድነ ዝንበ ወሬ፣ የምን ወሬ ነው? አንቺ ቋቋትያም ፍቅር የታቂያለች ፍቅር ሀይም እህታችን እ እህታችን ቋቋትያም ገደል ግቢ። ዝም ቢግባልሽ በአፍሽ ግም ጠንጋራ ማለት ነው። አንድ ነገር ልንገሪሽ ቃሊ ማለት ነው። እየሷ እየሳለይማ ፎቶ እንትን አርግ ያለው አላልች ፍቺ የለም ፍቺ። አዎ ምን አደረገሽ ሰሊማ? ደግሞ የት አየሽው? እንደፈላጊ እንደተፈላጊ እያዋራሽ ልከለሽ ልከለሽ። ማሪ በጣም ይቅርታ አሁን ተረድቻለሁ። ምን አደረገሽ ሰሊማ? ማሪያም የነዚህ ልጆች እያሽቃበጠች ናት ይቺ። እነዚህ ልጆች ማናቸው ደግሞ እነዚህ ኦኬ፣ ውዴ በጣም ይቅርታ ስለተናገሩሽ ውዴ፣ ልክ ነሽ፣ ልክ ነሽ። የሆነ ነገር አይቻታለሁ። በቃ እናንተ ቁም ነገር አውሩ። አሁን መቶ ሰው ተጋድማል ማለት ነው ዛምንምእኔ ቁም ነገር

እያሉ ያሉ ነው። የምር እኔ ስም ቀይረን መቶ ሰው አለ መቶ ሰው አለ የመጨረሻ ሀሳብ አለ ግን ከዛ አወጣለሁ ወይ ሁላችሁም በጎች ላልሹው አንቺ አንቺ ደግሞ ላምነሽ እኛ በግ ነው። ጥሩ ነው

እሺ እናም ልላችሁ ፈልጌ ነው። ባጭሩ አሁን እኛ እያወራን ያለ ነው ቪዲዮ ላይ ያየነውን ነገር ነው። የሃይሚን ፊሊንጓን እየተረዳን ያለ ነው። እንደ ሴትነታችን ፍቅር ምንድን ነው የሚለውን የምናቅ እና ይችሊ መጎዳት የለባትም። በቃ ፍትህ መጠየቅ አለብን ለልዕልቷ ለሃይሚን ልዕልትሲታሪ አንዳንዴ እያወቅሽ ነው አይደል ሲቲና በጣም እናንተ ዛሬ ሶስት ከብሩኬ ጋር ታደራለች። አዎ፣ ይሄ ነገር የብሩክ ሰክሮ ደሞ ይዞ ይሄዳል። አዎ፣ እየጠጡ ነው ያ ተባለ። ቅድም ኮሜንት ላይ ማለት ነው

ዛሬ እኔ የሷን ጨምሬ እነሱ ይገባል፣ ሳኔ ማለት ነው። እኔ ዛሬ አልተኛውም። እሺ አልፈልግም። ቆይ እነሱ እናቸው ነው። በስተመጨረሻ ለምንድን ነው ሚት እያዛችሁ በየተራ የማታዋሩት? መጥቼ ማለት ነው ሪከርድ ቀዳለሁ። እነዚህ አውሬዎች እና ምን እላችሁ ነው በነገራችን ላይ፣ በእንትን በእንትን በዚህ በጨረቃ ምንድን ነው በትክታክ በይቶ መንደር አንድ በይቶ መንደር ብቸኛዋ ልዕልት ሀይሚ ብቻ ናት ለማለት ያክል ነው። እና ይህንን የማታውቁ ሰዎች ካላችሁ ሀይሚ ብቸኛዋ ልዕልት፣ ብቸኛዋ የሴት አንበሳ፣ ብቸኛዋ መሪ ብቸኛ የሴት በላይ ናት። በቶበይቶ መንደር ማለት ነው። ትታክ ስለማትጠቀም ነው። አይመጥናትም ሲጀመር፣ የስድም ጎራ ነው። ዝጋ እና ለንግስታችን ንጉስ የሆነ ሰው ነው የሚያስፈልጋት፣ እንደሷ ስማርት ሲሆን አንደርስታንድ የሚያደርግ የተማረ ሰው እንደ እኔ ሰው አራፌላት ቁማ የተማረ ሰው ምሁር የሆነ ማገናዘብ የሚችል ቤተሰብ ማስተዳደር በስነስርዓት የሚችል ልጅ እንዴት ቴክ ኬር ማድረግ የሚችል እሷን ሪስፔክት የሚያደርጋ ሲወጣ ሲገባ የኔ ቤት የሚላት ሙሽ ነጠንፌን እየጎትት እየመጣ ጉንጭ ነው የሚያስብ። የማንምሊቅኮሜንዱና ብሩኬ ሰገጤ ነው ይላል። ሂዱበት ሂዱበት፣ እናንተ ማለት

ይሄ ህጻን ነው፣ ገና ማደግ አለበት። ምን ሆናችሁ ነው? እሷም ህጻን ናት፣ አደለችም እንዴ ነች? ነገር ግን ውዴ፣ ምን መሰለች? ህጻን ህጻን ነች፣ ግን አልበሰለም። ይሄም ራሱ ጥሬ ነው፣ ገና አመታት ይፈጅብናል። አብሮ ስራ እየሰሩ ያድጋሉ። ነነ እሷ የማንንም ጥሬ ስታ በስል ትኖራለች። እንደ ምን ሆናችን ነው? ሴት እኮ ናት፣ እድሜዋ ይሄዳል። ስነ ስርዓት የበሰለ መሆን አለበት። የምር ሰው ለከ ለጥቂም ነው እንደ ሰውን የሚፈልገው ይሄ ዝግ እና ዛሬ ጠጥቶ ይሄ ነገር የምር እሱን ነገር

ይሄ ነው ታዲያ፣ ክሎዝ ዋረ እንደው ብስሚላ ይሄ ክሎዝ ነው አሁን ታድያ

ኧረ ሰው ሁሉም በጣም እየሰደበ ነው እንደውም ቲክቶክ ሁላ ምን ሰው እስቲ የሱ ሚስት አስቀምጡ እናንተ መደዳ ላይ አስቀምጡ እስቲ እኔ ቁጥር እሱም እንደ ሲሆነ በውስጥ መስመር ታበራለሽ ይላል እንዲህ አይሚን ወይ እንደ ራሱ እኮ እየመሰራ አንቺ ሜሪ ሃይሚ ደለም ሰደብ ሃይሚ ሃይሚ ሲደቡ እያሉ ነው ኮሜንት። ምንድን ነው እንት ማን ነው የሰደበው? ሃይሚ ቢሰማ ደም ሳይ እንደዚህ አይነት ልጥፍ ምናምን ሁሉም ጋር ያድራል። ሲጀመር ሁሉም ጋር ያድራል። ሲጀመር ምርመራ ደም ምርመራ ይውሰድ ሄዶ ጤና ጣቢያ ላይ እሱ ለሱ ምርመራ ያስፈልጋል። ሁሉም ይዞ ይዞ ይነሳል። ይሄ እኮ የተለመደ ነው።